ወይም የሥራ ባልደረባ የተረጋጋች ደስተኛና ብሩህ አሳቢ ከሆነች ይህንኑ ባህሪዋን ለጓደኛዋ ታካፍላለች። በአንጻሩ ይህች ሴት ኮስታራና ጎስቋላ ሁሌ ጭንቀታማና ጨለምተኛ ከሆነችም ይህንኑ መጥፎ ስጋት ልክ እንደ ወረርሽኝ ለጓደኛዋ ታዛምታለች። ለነገሩ እንዲህ ዓይነት ተጽዕኖ ያላቸው ሰዎች ብቻ አይደሉም፤ መጻሕፍት የቴሌቪዥንና የሬዲዮ መሰናዶዎች ተመሳሳይ ተጽዕኖ ያሳርፋሉ። የተወሰኑት ብሩህ ተስፋን ሲፈነጥቁ የቀሩት ጨለምተኝነትን ያነግሳሉ። ከፊሎቹ የስጋትን ረመጥ ሲቆሰቁሱ፣ ከፊሎች የአእምሮ ሰላምን ያጨራሉ። በተለይም መጻሕፍት በዓመቱ ተፈራራቂ ወቅቶች ይመስላሉ። የተወሰኑት እንደ ጸደይ ብሩህ፣ ሌሎች እንደ ሐምሌ ጨፍጋጋ። አንዲት ሴት ተስፋና ሕይወትን የሚያሞግሱ እንዲሁም ጥረትን ስኬትንና በራስ መተማመንን የሚያሰርጡ መጻሕፍትን ወደ ማንበብ ከተመረች ለራሷ ትልቅ ውለታ እንደዋለች ይቆጠራል። በሌላም በኩል የመረጠቻቸው መጻሕፍት ጭንቀትን የሚፈጥሩና የሰው ልጅ ተፈጥሯዊ እሴቶች ላይ ጥርጣሬን የሚያጭሩ ብሎም በሕይወትና በሰው ዘር ላይ ጨለምተኛ አተያይ ያላቸው ከሆኑ የሥጋ ደዌ ተጠቂ ከበሽታው ነፃ ከሆነ ሰው ጋር በሚፈጥረው ንክኪ በሽታውን እንደሚያስተላልፈው እሷን በእነዚህ አሉታዊ አስተሳሰቦች ትለከፋለች። ይህ ደግሞ ሕይወቷን ያናጋል። የደስታ መንገድ ከፊት ለፊት ይገኛል። ስለሆነም በጎ ሥራንና መልካም ሥነ ምግባርን ተጠቅመሽ ፈልጊው። ደስተኛ መሆን ካሰኘሽ በሁሉም ነገርሽ ሚዛናዊ ሆኚ። አንድ ብልህ አዛውንት እንዲህ ብለው ነበር፦ እድሜ በሃያዎቹና በሰላሳዎቹ ውስጥ በነበረበት ጊዜ ብስጩና ነጭናጫ ነበርኩ። በምዝናናባቸው ወቅቶች እንኳን ይህ ባህሪ አይለይኝም። ይህም ምን ያክል ደስተኛ እንደነበርኩ ስለማልገነዘብ ነበር። አሁን ዕድሜ ከስልሳ ለቋል። ዛሬ ላይ ቆሜ ትላንትን የውሃሊት ስቃኝ ነው፣ በሃያዎቹና በሰላሳዎቹ እድሜ እጅግ ደስተኛ እንደነበርኩ በውል አውቅያለሁ። ይህ እውቀት የመጣው ግን እጅግ ዘግይቶ ነው። አሁን ከትዝታ የዘለለ ነገር የለኝም። ትዝታ ደግሞ ጸጸት ነው። እንዲያው ይህን በደህና ጊዜ ተገንዝቤው በነበር በጥልቅ ደስታ እኖር ይሆን ነበር። በዚያ ላይ በለጋ ዕድሜ የማማረርበት አንዳችም ምክንያት አልነበረኝም። አሁን ወጣትነቴም እኔም እየደበዘዝን ነው። እኔ ደግሞ ውድ እህቴ ላንቺ እንዲህ እላለሁ። ደስተኛ መሆንሽን ተረተሽ ታጣጥሚዋለሽ፣ አለዚያም ችላ ብለሽ ፍለጋሽን ሌላ ቦታ ታካሂጃለሽ። ይህም ወደ ጭንቀትና ደስታን ወደ ማጣት ይመራሻል። በዚህ ሁኔታ ዛሬሽ ትላንት እስኪሆን ጠብቂና ያኔ እያለቀሽ ምን ያክል ደስተኛ እንደነበርሽ ትገነዘባለሽ። ይህን እውነታ አሁን አትረጅውም። ያኔ ግን ደብዛዛ ትዝታሽን ብቻ ታቅፈሽ ትቀርያለሽ። አንዲት ሴት በራሷ ቢሆን እንጂ ደስታን አታገኘም። ሆኖም ደስታን በስኬት እንድታገኘው ወደሚረዳት አቋራጭ መንገድ የሚመራት ትፈልጋለች። ባጭሩ ታማኝ፣ ቆራጥ፣ ሥራ ወዳድ ሰዎችን አፍካሪ ተባባሪና ከራስ ወዳድነት ነፃ ልትሆን ይገባል። ከሁሉም በላይ ንጹሕ ህሊና ሊኖራት ግድ ነው። ደስታ አፈ ታሪክ አይደለም። በእርግጥም አለ። ከተሞክሮና ከሕይወታችን ከቀሰምነው ትምህርት ከወሰድን እኛም ልናጣጠመው እንችላለን። ከታገስን ከራሳችን ብዙ ነገር ልንማርና ልንመራመር እንችላለን። በእውቀት በትዕግሥትና በመወሰን ራሳችንን ከብዙ የአካልና የስነ ልቦና ደዌዎች የመፈወስ አቅም አለን። አላህ የሰጠንን ሕይወት ያለ ውለታ ቢስነት፣ ያለ አመጽና ያለ ችግር የመምራት ክህሎት ታድለናል። ማህበረሰብ የግለሰብ ነጸብራቅ ነው። አንዲት ሴት ለማህበረሰቡ መልካም ባህሪ ካሳየች አጸፋው ይመለስላታል። በዚህ ምክንያት ልቦናዋ ይረጋጋል። ውስጣዊ ሰላም ታገኛለች፣ በምቹ አካባቢ እየኖረች እንደምትገኝም ይሰማታል። በአንጻሩ ለሌሎች ክፋት ካሳየች ወይም በሌሎች ላይ ከጨከነች በተመሳሳይ ሰዎች ለሷ ሲከፉባትና አክብሮትና ረህራሄ በጎደለው አኳኋን ሲቀርቧት ማየቷ አይቀርም። ሰዎችን የማታከብር እሷን በሰዎች አትከበርም። መልካም ስነ ምግባር ያላት ሴት የተሻለ የአእምሮ ሰላም ታገኛለች ለስጋትና ጭንቀት የመጋለጥ ወይም ባሳዛኝ ሁኔታ ውስጥ የመውደቅ ዕድልዋም ያነሰ ይሆናል። ከዚህ ባለፈ መልካም ስነ መግባር የአላህ ሱብሓነሁ ወተዓላ አምልኮት አካልና እርሱም በይበልጥ የሚያበረታታው ነገር ነው። የአላህ መልእክተኛ ሰላዋቱ ረቢ ወሰላሙ አለይህ እንዲህ ብለው ነበር ከእናንተ ውስጥ እኔ ዘንድ እጅግ ተወዳጅ በመልካም ስነ ምግባር የላቁ የሚተናነሱ ሰዎችን የሚወዱና በሰዎችም የሚወደዱ ናቸው። ከእናንተ ውስጥ እኔ ዘንድ እጅግ የተጠላው ደግሞ በሰዎች መካከል ክፉ ሐሜትን እያሰራጩ ወዳጅን ከወዳጅ የሚያለያዩ እንዲሁም ከነጹህ ሰዎች ላይ ነውርን የሚያነፈንፉ ናቸው። ደስተኛ ህይወት መምራት የምንችልባቸው አስር መንገዶች አሉ። አንድ አሜሪካዊ የስነ ልቦና ጠቢብ ደስተኛ ህይወት መምራት አስር መሰረታዊ ጉዳዮችን የሚያጠቃልል ነው ብሏል። አንደኛ የምትወደውን ስራ ስራ። ይህን ማድረግ ካቃተህ ደግሞ ማድረግ የሚያስደስትህን ነገር ወይም ሆቢ ምርጫና በትርፍ ጊዜህን በመፈጸም ልማድ አድርገው። ሁለተኛ ጤናህን ተንከባከብ። ምክንያቱም ጤና የደስታ ቁልፍ ነውና ይህም ሲባል በምግብና መጠጥ አወሳ ስር ላይ ሚዛናዊ መሆንን ዘወትር የአካል እንቅስቃሴ ማድረግንና ከአጓጉል ሱሶች መራቅን ያጠቃልላል ሶስተኛ በሕይወትህ ውስጥ ግብ ይኑረህ ይህም ተነሳሽነትና ኃይል ይሰጠሃል አራተኛ የሕይወትን መራርም ሆኑ ጣፋጭ ገጽታዎች እንደያመጣጣቸው ተቀበል አምስተኛ ዛሬን ብቻ ኑር። ለትላንት አትጠዘት፣ ገና ያልተከሰተው ነገም ስጋት ውስጥ አይክተተ። ስድስት ከአንድ ድርጊት ወይም ውሳኔ በፊት በደንብ አስብ። ውሳኔ ላስከተለው ውጤትም ማንንም ተወቃሽ አታድርግ። ሰባተኛ በእድል ካንተ በታች የሆኑ ሰዎችን ተመልከት። ስምንተኛ ፈገግታና ደስተኛነት ባህሪ አድርገው ብሩህ አስተሳሰብ ካላቸው ሰዎች ጋርም ዋል። ዘጠነኛ ለሌሎች ደስታን ለመፍጠር ጥረት አድርግ። ከሚፈጠረው አስደሳች ድባብ አንተም ተጠቃሚ ትሆናለህ። አስረኛ የደስታ ጊዜዎችን ተጠቀምባቸው። ደስታህን እንደገና ለማደስ አስፈላጊ እንደሆኑ ቁጠራቸው። ዛሬን ለማጣጠም ተደሰትበት። ጭንቀት ጥቃቱን ከመሰንዘሩ በፊት ሊያቆሙልህ የሚችሉ ነገሮችን አዘጋጅ። ስለዚህ ደስታ በአጠቃላይ እጃችን ላይ ነው። ከላይ የጠቀስናቸው የደስታ ማግኛ መንገዶች እንደ ንዑስ መንገዶች ናቸው ብለን እንያዝና ስለ ዋናውና ትልቁ መንገድ እናውራ። ያም ወደ አላህ ሱብሐነሁ ወተዓላ በመጠጋት ነው። አላህን በሚገባ በመታዘዝ የምናገኘው ውስጣዊ ሰላም ወላሂ ሁሉንም የሰላምና የደስታ ምንጮችን ያስንቃል። ስለዚህ ከአላህ ስብሓነ ወተዓላ ጋር ያለን ግንኙነት በተቻለን አቅም እናስተካክል። የሚያዋጣን ብቸኛው መንገድ እሱ ነውና ለነገ ሕይወታችን መሳካት ትልቁ ሚና የሚጫወተው ዛሬ ከአላህ ስብሓንሁ ወተዓላ ጋር ያለንን ቁርኝት ያለንን ግንኙነት ይወስነዋል። መልካም ግንኙነት፣ ጠንካራ ግንኙነት ከሆነ ነገም አኼራችን ያምራል። በተቃራኒው ደግሞ ከአላህ ጋር ያለንን ግንኙነት ደካማ ከሆነ ጀርባ ሰተን የምንንቀሳቀስ ከሆነ የቅያም ቀን የሚጠብቀን ነገር መናገሩን ላይ ያስፈልግም፣ ግልጽ ነው። ስለዚህ አላህን እንፍራ መፍራት ካለብን